ሰላም ተናስተለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቶቻችን እንደምንጓላችሁ ከጣና ቴሌቪዥን የመስከረም 26 ቀን 2018 ዓ.ም ምረት የመሽ ዜናችን ተጀምሯል። ዜናዎቹን እየመረው አማራ ሰፋ ብሪያችሁ ቆያለው። በቀደሚያም አረስተ ዜናዎቹን አስቀድመን እናስደምጣቸዋል። የብልጽግናው ሰራዊት ፋኖን አጠፋለሁ ብሎ በሁለት አቅጣጫ ኃይል ቢያስገባም ሙሉ ኃይሉ ተመቶበታል። ፋኖን በዚህ የተጋርለው በርካታ የመሳሪያ አቅሙን ያሳደገበትን ድል ያገኘበት ሆኗል። የብልጽግናው ሰራዊት አባላትም የነፍስ ወከፍና የቡድን መሳሪያ እንደያዙ ፋኖን ተቀላቅለዋል። የምሽቱ ዜናችን በቀዳሚነት የሚያስደምጣችሁ የድል መረጃ ነው፣ ተሰሙታላችሁ በአንድ ሳምንት ለሁለተኛ ጊዜ መሀል ከተማ የገባው የአማራ ፋኖ በብልጽግና ጄኔራሎች እና በብአዴን ካድሬዎች መካከል እርስ በርስ እንዲፈጠር ምክንያት ሆኗል በዚህ የከተማ ኦፕሬሽን ሁለት ስኬታማ ግቦችን ማሳካት የቻለው የአማራ ፋኖ ከተማ ገብቶ ስላሳካው የኦፕሬሽኑ ስኬት ዜናችን በዝርዝር ያስደምጣችኋል ታላቁ አርበኛ ኮሎኔል ፈንታው ሟቤ ወቅቱን የዋጀ መልእክት አቅርበዋል አማራ የሚያሸንፈው መኖር ስላለበት ነው የማሸነፊያ መንገዱ ደግሞ አንድ ነው እሱም የአማራ ህዝብ የሚነግረንን መስማትና ጥያቄዎቹን አዳምጦ ተገቢው ምላሽ መስጠት ነው ብለዋል የኮሎኔሉን ሀሳብና በወሎ የተደረገውን የህዝብ ውይይት ረጃ በዝርዝር አዘጋጅተነዋል፣ ይደመጣል። ወልዲያ ዛሬም ለባዲን ካድሬዎች እና ለብልጽግናው ሰራዊት አዛዦች ቤርሙዳ ሆናባቸዋለች። ወልዲያን በሌሊት ማየት የተሳነው የዞኑ አመራር ሐራ ገበያ እየተመላለሰ ቢያድርም የፋኖን ራዳር ማለፍ አልቻለም። በአርፒጂ መሳሪያ ከፍተኛ ጉዳት የደረሰበት የብልጽግናው ሰራዊት እና ፖለቲካ ክንፉ ዛሬ ብርቱ ሐዘን ላይ ተቀምጧል። የምሽቱ ዜናችን ዝርዝር ያዘጋጀበት የግንባር መረጃ ነው። ሰዓቱ ሲደርስ ተሰሙታላቸው። ራያን ለማጣ እየሆነ ያለው ምን ምንድን ነው? በዚህ ደረጃ በዚህ አካባቢ ይህ ሁሉ ነገር እንዴት ሊፈጠር ቻለ? ከተማዋ ውስጥ ምንም አይነት የኢትዮጵያን ባንዲራ ማየት አልፈልግም ያሉት የህወሓት ታጣቂዎች ትምህርት ቤትም ከትግረኛ በስተቀር ሌላ ቋንቋ ማስተማር አይቻልም ብለው ከልክለዋል። ከራያ የደረሰንን ሙሉ መረጃ በዜናችን አሰናድተነዋል፤ እናስደምጣችኋለን። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህን እና ሌሎች ግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በሁለት አቅጣጫ የገባው የብልጽግና ኃይል ተበተነው በባህር ዳር እና ጎንደር ከተማን ጨምሮ በተለያዩ ከተሞች ሰፍሮ የነበረው እና በተቀናጀ መልኩ ወደ ፋኖ ዘመቻ የከፈተው የብልጽግና ሰራዊት በፋኖ በደረሰበት ብርቱ ምት ተበትኗል። በዚህ የፋኖ ምት ከባድ ኪሳራ የደረሰበት የብልጽግናው ሰራዊት በርካታ አባላቱ የቡድንና የነፍስ ወከፍ መሳሪያውን እንደያዙ ወደ ፋኖ ተቀላቅሏል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ አምስተኛ ኮሩ ቃል አቀባይ ክፍል እንዳስታወቀው በኮሩ የመብረቁ ክፍለ ጦር በበለሳ ደጎማ በኩል ስምሪት ወስዶ የመጣውን የብልጽግና ሰራዊት የኃይል ሚዛኑን በማሳጣት ተልዕኮውን ሳይፈጽም እንዲመለስ ማድረግ ችሏል ብሏል። የኮሩ ሌሎች ክፍለ ጦሮች ማለትም ፋና፣ የውቤና ጥቁር አንበሳ ክፍለ ጦሮች ከአዲስ ዘመን አቅጣጫ ወደ ሚካኤል ደብር ያቀናውን የብልጽግና ሰራዊት በቅንጅት ኃይል ከባድ ኪሳራ ያደረሱበት መሆኑን ሚዲያና ኮሚኒኬሽን ክፍሉ ጨምሮ ገልጿል። የብልጽግናው አገዛዝ ልዩ ዘመቻ ከፍቶ ፋኖን ለመምታት ያደረገው ሞከራ ደጎማ ላይ በፋኖ በደረሰበት ብርቱ ምት በርካታ ኃይሉን ያጣ ሲሆን ከ15 በላይ አባላቱ በደረሰባቸው ጉዳት ደጎማ ጤና ጣቢያ ገብተዋል። በትናንትናው እለት ሚካኤል ደብር ላይ አምስት ንጹሃን በአገዛዙ ሰራዊት መገደላቸውን የገለጹት የጣና ቴሌቪዥን የመረጃ ምንጮች በዛሬው እለትም የፈጠመኝ ቀበሌ ነዋሪ የሆኑትን አቶ ሞላ ሰጥቶ የተባሉ አርሶ አደር ከቤት አውጥተው እንደረሸኗቸውና በአካባቢው የሚኖር አንድ ታዳጊም ክፉኛ መቁሰሉን ተናግረዋል። በተጨማሪም ሌሎች አራት ንጹሃን በብልጽግና ሰራዊት የግፍ እርምጃ ተፈጽሞባቸዋል ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ትናንት ከተገደሉት አርሶ አደሮች መካከል በአካባቢው ባህላዊ ሽምግልናና በሌሎች ግጭት ፈቺ ጉዳዮች ላይ የሚሰሩ አባቶች እንዳሉበትም ተገልጿል። ይህ በእንዲህ እንዳለ የብልጽግናው ሰራዊት እየደረሰበት ካለው ተደጋጋሚ ብርቱ ምት የተነሳ ፋኖን መቀላቀሉን ተያይዞታል። በዚሁ ጎንደር ቀጠና ፋባ ደጃዝማች በላይ ዘለቀዝ አምስተኛ ኮርን የተቀላቀሉት የባዲን አድማ ብተን አባላት ብሬንና ና 13 የነፍስ ወከፍ መሳሪያ የያዙ መሆናቸውን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው ጎንደርና ና ጠዳ ከተሞች የነበሩ የአገዛዙ አድማ ብተን አባላት የአማራን ሕዝብ የዘር ማጥፋት ጦርነት ለከፈተው መንግስት አገልጋይ መሆንና ሕዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦር አሃድ የሆኑትን ፋሲለደስና ቃኘው ብርጌድን ተቀላቅለዋል ብሏል። የአድማ ብተና አባላቱ ፋኖን ሲቀላቀሉ አንድ ብሬን፣ 11 ክላሽንኮቭ፣ 13 ቦምብ፣ 23 ካዝናና በርካታ ተተኳሽ ይዘው መሆኑን የኮሩ ሚዲያና ኮሚኒኬሽን ክፍል አክሎ ገልጿል። በዚህ ሰዓት ጠዳ ከተማ የሚገኙ የአገዛዙ የፖለቲካ አመራሮች፣ የአድማ ብተናና ፖሊስ አባላት ከእርተው ለሄዱት አባላት እጃችሁ አለበት በማለት የታሰሩ ሲሆን፣ በዚህ የተነሳም ውጥረቱ አይሏል በማለት አሁናዊ የአካባቢውን ሁኔታ አስታውቀዋል። ወደ ተከታዩ ዜናችን እናልፋለን። ፋኖ ማል ከተማ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በሳምንታት ውስጥ ለሁለተኛ ጊዜ ደብረ ማርቆስ ከተማ በመግባት የተሳካ ኦፕሬሽን መፈጸሙን አስታወቀ። በኦፕሬሽኑም የባዴን ባለስልጣናት እና የብልጽግናው ሰራዊት አዛዦች እርምጃ ተወስዶባቸዋል ተብሏል። በእዙ ስድስተኛ ቀኝ ጌታ የወፍታዊ ንጉሥ የክፍለ ጦር በረኛው ጅበላ ሙተራ ብርጌድ በሌሊት ሰርጎ በመግባት መሃል ከተማ ላይ መሽጎ የነበረውን የብልጽግናውን ሰራዊት ባደረሰበት ጥቃ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱ ታውቋል። በዚህ ቀጠና የተሰማራውን የብልጽግናውን ስድስተኛ እዝ የሚመሩት ጄኔራል ብርሃኑ ጥላውን ከሰሞኑ ደብረ ማርቆስ ከተማ ላይ ባደረጉት ስብሰባ የጽንፈኛውን አቅም አዳክመን በትነነዋል። የሰፈነውን አንጻራዊ ሰላም ወደ ተሟላ ሰላምና መረጋጋት ለማስፈን የሚልሻ ድ የማብተናና የፖሊስ ስራ በቂ ነው ብሎ መናገራቸው ይታወሳል። ጄኔራል ብርሃኑ ይህንን ተናግረው ከአዳራሽ እንደወጡ በራሳቸው ሰራዊት ተቃውሞ የገጠማቸው ሲሆን ራሳቸውን በፍጥነት ከከተማ መውጣት እንዳለባቸው በመግለጻቸው ስብሰባውን ባካሄዱ በሁለተኛው ቀን ባህር ዳር መግባታቸው ይታወቃል። ትናንት ሌሊት ደብረ ማርቆስ ከተማ የገባው የበረኛው ጅበላ ሙተራ ብርጌድ በተቀናጀ መረጃ መሃል ከተማ ሰርጎ በመግባት በሰራው ኦፕሬሽን የባዴንን ከፍተኛ ካድሬዎች ጨምሮ ሌሎች ወታደራዊ አመራሮችና አባላት ላይ ከፍተኛ ጉዳት ደርሶባቸዋል ሲሉ ምንጮቻችን አረጋግጠዋል። በፋኖ ጥቃት ከፍተኛ ጉዳት የደረሰባቸው የብልጽግናው ጥምር ጦር አባላት ማለትም አድማ ብተና፣ ሚሊሻና መከላከያ ቆስለው ደብረ ማርቆስ ሆስፒታል መግባታቸው መሆናቸውን የሆስፒታል ምንጮቻችን ገልጸዋል። የበረኛው ጅበላ ሙተራ ብርጌድ የፈጸመ ኦፕሬሽን በደብረ ማርቆስ ከተማ መሀል አደባባይ መስከረም ሆቴልና በምስራቅ ጎጃም ዞን አስተዳደር ቢሮ ዙሪያ መሽጎ በነበረው የብልጽግናው ሰራዊት ላይ ያነጣጠረ እንደነበር የዙ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዝ የህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ በሌሊት በተወሰደው እርምጃ የዞንና የከተማ አስተዳደሩን ከፍተኛ አመራሮች ጨምሮ በርካታ ወታደሮች እርምጃ ተወስዶ ባቸዋል ያለ ሲሆን ይህም በአንድ ሳምንት ውስጥ ለሁለተኛ ጊዜ የተሰራ ስኬታማ የከተማ ኦፕሬሽን ነው ብለዋል። የፋኖን የከተማ ኦፕሬሽን ጥቃት አስመልክቶ የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው ጥቃቱን ተከትሎ ከአንድ ሰዓት በኋላ የዞኑ ኮማንድ ፖስት አስቸኳይ ስብሰባ ተቀምጧል። ሆኖም የኮማንድ ፖስቱ ስብሰባ በታሰበው መንገድ በስምምነት አልተጠናቀቀም። የፖለቲካ አመራሩና ወታደራዊ አዛዦቹ ሊስማሙ ባለመቻላቸው ከፍተኛ ውጥረት ተፈጥሮ ሳይስማሙ ነው የተለያዩት ብለዋል። በጥቃቱ የመከላከያ ከፍተኛ አዋጊዎች ከዞኑ የጸጥታ ኃይሎች ጋር ግጭት ውስጥ መግባታቸውን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ጽንፈኛው በአንድ ሳምንት ለሁለተኛ ጊዜ ከተማ ገብቶ ጥቃት አድርሶ የወጣው ካድሬው መረጃ ስለሚሰጥ ነው። ካድሬው ከኛ ጋር የሚቆየው ለራሱ ጥቅምና ለዝርፊያው እንጂ ልቡ ከጽንፈኛው ጋር ነው። ከክልሉ ወጥተን እንድንሄድላቸውና በሚልሻ ብቻ ክልሉን መጠበቅ ነው የሚፈልጉት ሲል ወታደራዊ አዛዦቹ ተደጋጋሚ ወቀሳ ያቀርባሉ። የብልጽግና ወታደራዊ አዛዦች በፋኖ ለሚደርስባቸው ጥቃት የሚያቀርቡት ምክንያት ከፋኖ ጋር መረጃ የሚለዋወጥ አመራር አለ ጦራችን ጉዳት እንዲደርስበት የሚያደርጉትም እነዚህ ካድሬዎች ናቸው ሲሉ ወቀሳ ያቀርባሉ። ወታደራዊ አዛዦቹ ሀሳባቸውን ሲያቀርቡ የሚያነሱት ሀሳብም በተደጋጋሚ ጊዜ ጽንፈኛው ከተማ ሲገባ አንድም ቀን የዞንም ሆነ የከተማ አስተዳደሩን አመራርና አጃቢዎቻቸው ላይ ጥቃት አድርሶ አያውቅም። በአንጻሩ በእኛ ሰራዊትና በአጃቢዎቻችን ላይ ግን ጉዳት ያደርሳል። ይህ የሆነው ደግሞ ጽንፈኛውና የመንግስት አመራሩ በድብቅ አብረው ስለሚሰሩ ነው የሚል ቅሬታ ያቀርባሉ። በዚህም ፋኖ ጥቃቱን በፈ የተፈጸመባቸው ቦታዎች ያሉ የክፍለ ከተማና የወረዳ አመራሮችን ጨምሮ እናንተ ናችሁ መርታችሁ ያስጨረሳችሁን። መሃል ከተማ ገብተው ጥቃት እስከሚፈጽሙ የመረጃና ደህንነት ክንፉ ተባባሪ ስላልነበር እንጂ ጽንፈኛው ብቻውን አይደፍረንም ነበር ማለታቸው ነው የተሰማው። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። የምናሸንፈው ህዝባችንን ስናዳምጥ ነው። ኮሎኔል ፈንታው የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝብ በደቡብ ወሎ ዞን ከላላ ወረዳ ደገር ከተማ ላይ ህዝባዊ ውይይት አካሂዷል። መድረኩ በተለያዩ ማህበራዊ፣ ፖለቲካዊ፣ ወቅታዊ እና የአማራ ትግል ደረጃዎችን የተመለከቱ ጉዳዮች ላይ ያተኮረ ነበር ሲል የዚሁ ቃል አቀባይ ክፍል ውይይቱ በሶስት መሰረታዊ ነጥቦች ላይ መሰረት ያደረገ እንደነበር የገለጸው የዙ ቃል አቀባይ ክፍል የመጀመሪያው መወያያ ሀሳብ የአማራ ህዝብ ነፍጥ ያነሳበትን ገፊ ምክንያትና የህዝባችንን የትግል አጋርነት በተመለከተ ነበር። በዚህ ሀሳብ ላይ ሰፊ ሀሳቦች ተነስተው እጅግ አስደናቂ በሆነ መድረክ ከማህበረሰባችን ጋር መማማር ተችሏል። በመቀጠል የግል አቤቱታ አፈታትን፣ አጠቃላይ በቀጠናው ያሉ የቀበሌና የወረዳ አደረጃጀቶችን ከማሟላት አንጻር አመርቂ ስራዎች የተሰሩ ሲሆን በመቀጠል የግ ግላ ቤቱት አፈታተና አጠቃላይ በቀጠናው ያሉ የቀበሌና የወረዳ ድርጃጅቶችን ከማሟላት አንጻር አመርቄ ስራዎች የተሰሩ ሲሆን ለቀጣይም አቅጣጫ ተቀምጧል ብሏል። በውይይቱ ላይ ታላቁ አርበኛ ኮሎኔል ፈንታውን ለውይይቱ ተሳታፊዎች ባስተላለፉት መልእክታቸው አማራ የገባበትን ጦርነት ማሸነፍ ምርጫው አይደለም፣ ግዴታው ነው። ማሸነፍ የምንችለው ደግሞ ሕዝባችን የሚነግረንን ስንሰማውና የሚጠይቀንን ስንመልስለት ነው። የአማራ ህዝብ ጥያቄ ግልጽ ነው። የህልውና መረጋገጥ፣ እኩልነት፣ ነጻ ማንነት ርስቶቹ መከበርና በኩልነት ላይ የተመሰረተ የአገር አንድነት ናቸው ብለዋል። የአፋድ ወሎ ቤት አማራ ጠቅላይ ግዛት ህዝብ ቃል አቀባይ ክፍል አክሎም በውይይታችን የመጨረሻው መወያ ሐሳብ የነበረው ፋኖ ከሚያደርገው መደበኛ የትጥቅ ትግል ጎን ለጎን ለህዝባችን ባለን አቅም መሰረት ልማቶችን እንዴት ማስቀጠል እንደሚቻል በመወያየት ከአሁን በፊት ፋኖና ህዝቡ በጋራ በመሆን ሲሰራበት እንደነበረው ወደፊትም ለህዝባችን ልማት አስፈላጊ መሆኑ ታምኖበት ከህዝቡ ጋር በመወያየት ያልተሰሩ የልማት ስራዎች ሰሩ እቅዶችም ተይዘዋል በማለት ለጣና ቴሌቪዥን አስታውቋል። በአጠቃላይ በዚህ መድረክ ፋኖ ከህብረተሰቡ ጋር በመናበብ ከትግላችን ጎን ለጎን የመልካም አስተዳደር ጉዳይና የልማት ስራዎችን ከህዝቡ ጋር በመሆን ከዚህ በፊት በቀጠናው የነበሩ ችግሮችን በመቅረፍ በቀጣይ ለሚሰሩ ስራዎች የጋራ ርብርብ እንደሚያስፈልግ አቅጣጫ መቀመጡን ቃል አቀባይ ክፍሉ ገልጾም በወረዳው ከለላ ከተማ ውስጥ መሽጎ ያለው የአገዛዙ ወንበዴና ዘራፊው የብልጽግና ቡድን በየጊዜው ፋኖን ከህዝብ ለመነጠል የሚያደርገው ሴራ እየከሸፈበት ሲሆን ማህበረሰቡ በውይይቱ ወቅት የአንድነት ጥያቄን ጨምሮ በርካታ ማህበራዊና ወቅታዊ ጥያቄዎችን በማንሳት ሰፊ ውይይት ተደርጎ በአማራ ህዝብ የሉና ትግል ጉዞ ላይ የአማራ ህዝብና የፋኖ መናበብ ያለውን ፋይዳ ተወያይተንበታል ብሏል። በሌላ ዜና የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ዘረፈጅ ጦርነት አስከፊ በሆነ መልኩ እያካሄደ ቀጥሏል። በዚህም በክልሉ የሚገኙ አምቡላንሶች ህሙማንን ወደ ጤና ተቋማት ማመላለሳቸውን አቁመው ለብልጽግናው ሰራዊት ሎጂስቲክ አመላላሽ አድርጓቸዋል ሲሉ ለጣና ቴሌቪዥን አስተያየት የሰጡ የክልሉ ነዋሪዎች ተናገሩ። ለወላድና ለድንገተኛ ህሙማን አገልግሎት እንዲውሉ ከህዝብ በተሰበሰበ ግብር የተገዙትና በዓለም አቀፍ ረጂ ተቋማት ወደ ክልሉ የገቡ አምቡላንሶች በደቡብ ጎንደር ላይ ጋይንት ወረዳ ሙሉ በሙሉ ስራ አቁመው ለሚሊሻውና ለጥምር ጦሩ ሎጂስቲክ አመላላሽ መደረጋቸውን የነፋስ መውጫ ነዋሪዎች ገልጸዋል። ጉዳዩ አሳሳቢ መሆኑን የገለጹት ነዋሪዎቹ በዚህ ችግር ምክንያት በርካታ ወላዶችና ህሙማን ህይወታቸው አልፏል ብለዋል። ከጋይንት ነፋስ መውጫ ደብረታቦር አምቡላንስ አገልግሎት ከተቋረጠ ሁለት ዓመት ሊሆን ነው ለምንና እንዴት ብሎ የሚጠይቅ በመጥፋቱ ህዝቡ መከራ ውስጥ ነው ያሉት ምንጮች ሪፈር የተባለ ግለሰብ 75 ኪሎ ሜትር ርቀት ለሚገኘው ደብረታቦር ሆስፒታል ለመሄድ እስከ 11 ሺህ ብር ድረስ በኮንትራት ይገደዳል ይህ ለምን ይሆናል ብሎ ለሚጠይቅ ሰው የሚሰጠው ምላሽ አመራሮቹ ፋኖ ከልክሏል እያሉ ነው የሚያሳብቡት ብለዋል ምንጮቻችን አክለውም ወረዳው አምቡላንሶችን ላልተፈለገ አገልግሎት እየተጠቀመ የሚሊሻ ሬሽን አመላላሽ ሆነዋል፣ ማህበረሰቡም ለከፍተኛ እንግልት ተዳርጓል ብለዋል። ለመፍትሄውም የጤና አገልግሎት የሚሰጡ አምቡላንሶችን ለጦርነት መጠቀም ዓለም አቀፍ ወንጀል እንደሆነ ገልጸው ህብረተሰቡ ከስቃይ እንዲገላገል ከፖለቲካ ነፃ እንደሆኑ እንዲረዱት ግፊት ሊደረግ ይገባል ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የመስከረም 26 ቀን 2018 ዓ.ም ምህረት የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ፋኖ ወልዲያ ላይ በአር ፒ ጂ ጥቃት አደረሰ። የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ከዚህ በዘመቻ ደማሊ አባናዳው ተጋድሎ ወልዲያ ከተማ በቅርብ ርቀት የአር ፒ ጂ ጥቃት አድርሶ የብልጽግና አመራሮችን እና አጃቢዎችን እርምጃ ወስዶባቸዋል። በድል ታጅቦ የቀጠለው ዘመቻ አርበኛ ደማሊ አባናዳው ተጋድሎ ወልዲያ ከተማ በቅርብ ርቀት ሀራ መገንጠያ ጉሙሩ ኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአርፒጂ እርምጃ እንደተወሰደባቸው መረብ ሚዲያ ዘግቧል። አጼ ምኒሊክ ከዚ አሳምነው ክፍለ ጦር ሁለተኛ ቃኝ ሻለቃ ዛሬ መስከረም 26 2018 ዓ ም ማለዳ ሀራ አድረው ወደ ወልዲያ ይጓዙ የነበሩ የሰሜን ወሎና ወልዲያ ከተማ አስተዳደር የተለያዩ ጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ ለሙሉ በአረፒጂ ያወደሙ ሲሆን አንድ የመቶ አለቃ አመራርን ጨምሮ ሶስት መስመራዊ መኮንኖች ወዲያው ሲሞቱ የጉባላፍት ወረዳ ፖሊስ አዛዥ ኮማንደር ዝናብ ያከለን ጨምሮ አምስቱ ከባድ ቆስለኛ መሆናቸውን ሚዲያው ጨምሮ ዘግቧል። በጥቃቱ በርካታ ያገዛዙ ወታደሮች እርምጃ የተወሰደባቸው ሲሆን አመራሮቹን ጨምሮ በርካቶች ቆስለው ወደ ወልዲያ አጠቃላይ ሆስፒታል መወሰዳቸው መረ ሚዲያ ለማረጋገጥ ችሏል። ከባድ ጉዳት ከደረሰባቸው አመራሮች መካከል በዞኑ ስር የጉባላፍት ወረ ቅርዳ ይገኝበታል የተባለ ሲሆን የአመራሩ ቤተሰቦች ወደ ሆስፒታል ቢሄዱም እንዳያዩ ተከልክለዋል። ጥቃቱ የተፈጸመው የብልጽግና አመራሮች ወልዲያ ከተማ ማደር ስለማይችሉ አራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህንን መሰሉን እርምጃ በቀጣይ ማጠናክረን እንቀጥላለን ሲል የአጼ ምኒልክ ህዝ ቃል አቀባይ ክፍል አስታውቋል። በወልዲያ ከተማ የትራንስፖርት እንቅስቃሴ መታገዱን ተከትሎ የከተማው ሕዝብ በማህበረ ኢኮኖሚያዊ እንቅስቃሴውም ሆነ በጸጥታው ሁኔታም ከባድ ችግር ውስጥ መግባቱ በትናንት ዘገባችን ማቅረባችን ይታወሳል። በዚህ የተነሳም የባጃጅ አሽከርካሪዎች ስራ በማቆማችን እኛ ሀዘን ላይ ስንቀመጥ ባጃጆቻችን ደግሞ የውሻ ማደሪያ ሆነዋል በማለት ቅሬታቸውን ገልጸዋል። ወደ መጨረሻው ዜናችን እናልፋለን። የሰቀልነውን ባንዲራ አውርደው ቀደዱት። የራያ ህዝብ የህዋት ታጣቂ ኃይል ከብልጽግናው አገዛዝና አጋር ኃይሎች ጋር በፈጠረው ጥምረት በርካታ የራያ ወረዳዎችን ዳግም ከተቆጣጠረ በኋላ የአካባቢው ነዋሪዎች አደጋ ተደቅኖባቸዋል። በመጠለያ ህይወትን ለመግፋት መገደዳቸውንም ተናግረዋል። ከራያ ባላ ወደ አለማጣ እንደመጡ የተናገሩት አስተያየት ሰጪዎች ወደዚህ ከመጣን አንድ ዓመት ተኩል ሆኖናል። በእነዚህ ጊዜያት የመንግሥት ሰዎች ደጋግሞ የጠየቁን ቢሆንም አይዟችሁ ትንሽ ጠብቆ ወደ ቀያችሁ ትመለሳላችሁ ይሉናል። አሁን እንኳን እኛ ሊመልሱን እነሱ ራሳቸውም ከዚህ አካባቢ ተፈናቅለው ወጥተዋል ብለዋል። ይህን ተከትሎም ከፍተኛ የህይወት አደጋ እንደተጋረጠባቸው የሚናገሩት ተፈናቃዮቹ አርሰን የምንበላ ቤት ንብረት የነበረንና የሰው እጅ አይተን የማናውቅ አርሶ አደሮች ነበርን ነገር ግን ህዋ አዳግም ወረራ ሲፈጽምብን ይህን ሁሉ ጥለን ተፈናቀልን። አሁን በመጠለያ ካምፕ በአስቸጋሪ ሁኔታ ውስጥ እንገኛለን ሲሉ ተናግረዋል። በተደጋጋሚ የመፈናቀል ዕጣ ፈንታ የገጠመው የአካባቢው ህዝብ በዚህ ወቅት ደግሞ ከመቸውም ጊዜ በከፋ መልኩ ከፍተኛ አደጋ እንደተጋረጠባቸው የሚናገሩት ነዋሪዎች ትምህርት ቤቶች መዘጋታቸውን፣ ቤተ አምልኮዎችም አስተዳዳሪዎቹና አገልጋዮቹ መታፈናቸውን፣ እንዲሁም የግብርና ስራ መቋረጡን ገልጸዋል። በተለይም በራያ አላማጣ የብልጽግናው ሰራዊትና የህወሓት ታጣቂ ቡድን በመቶ ሜትሮች ርቀት የሰፈሩ ሲሆን የህወሓት ታጣቂዎች የፈለጉትን ሲያደርጉ የብልጽግና ሰራዊት በዝምታ ነው የሚመለከቷቸው። የጣና ቴሌቪዥን ምንጮች ካለማጣ ባደረሱን መረጃ ትምህርት ቤቶች በትግረኛ ብቻ እንዲያስተምሩ ስለታዘዙ እኛ ልጆቻችንን ለማስተማር ዛፍ ስር ዳስ ያስጥለንና መከላከያው ካምፕ ካደረጋቸው ትምህርት ቤቶች ውስጥ ሁለት ብሎኮችን ፈቅዶልን እዚያ እያስተማርን ነው ሲሉ፣ በአሁኑ ሰዓት በአለማጣ ከተማ የሰፈረው የብልጽግናው ሰራዊት የህወሓት ታጣቂዎች የሚያስፈጽሙትን የትግራይ ክልልን ውሳኔ ቆም ብሎ ከመመልከት በስተቀር ምንም አይነት የመከላከል ሙከራ እንደማያደርግ ምንጮቻችን ገልጸዋል። አስተያየት ሰጪው አክለውም ወላ ኮከብ ያለው ሆነ ኮከብ የሌለው ምንም አይነት የኢትዮጵያ ሰንደቅ ዓላማ በአለማጣ እንዳይሰቀል ተከልክሏል። አለማጣ ላይ የኢትዮጵያ ሰንደቅ ዓላማ የተሰ የተሰቀለው ሁለት ቦታ ብቻ ሲሆን አንዱ እኛ ወጣቶች በጉልበታችን የሰቀልነው ነው፣ ሌላው አንዱ ባንዲራ ደግሞ የመንግስት መከላከያ ከሰፈረበት ካምፕ የሚገኘው ብቻ ነው ሲሉ የህወሓት በራያን ለማጣ እያደረሰ ያለውን ግፍና ስቃይ በዝርዝር ተናግረዋል። ሆኖም ወጣቶቹ በተደጋጋሚ በከተማው አደባባይ የሚሰቅሉትን የኢትዮጵያ ሰንደቅ ዓላማን የህወሓት ታጣቂዎች አውርደው እንደሚቀዱትና ጫማቸውን እየጠረጉበት እንደሚዘባበቱበት ምንጮቻችን በቅሬታ ተናግረዋል። መከላከያው ድሮ የፋኖ ደጋፊ ናችሁ እያለ ይጠረጥረን ነበር፣ የሚሉት የጣና ቴሌቪዥን ምንጮች አሁን ደግሞ የህዋት ታጣቂዎች የመከላከያ መረጃ አቀባዮች እያሉ እንደሚያሳድዷቸውና መከላከያውም የኢስሙላ ሽፋን ከመስጠት በስተቀር ይህ ነው የሚባል ህዝብን የመታደግ ሙከራ እንደማያደርግ ገልጸዋል። ምንጮቻችን አስተያየታቸውን ሲሰጡም፣ ሆኖም የራያ ህዝብ ለአማራዊ ማንነቱና ከአባቶቹ ለተቀበለው ርስቱ እስከ ደም ጠብታ ድረስ ይታግላል እንጂ ቀያውን ዳግም ለህዋት አስረክቦ እያለቀሰ እንደማይገኝ እናረጋግጣለን፣ ሲሉ የህዝቡን አውናዊ ሁኔታ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 26 ቀን 2018 ዓ.ም የምሽት ዜናችን እየተከታተላችሁትን ይመስል ነበር። አዲሱን የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ እንድትወዳጁን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር